ለምን ይድናል? የተጠመቀ አይድንም። ይኸውላችሁ አንድ ነገር ልንገራችሁ፣ ጋይስ፣ አንድ ነገር ልንገራችሁ። እች ልጅ የመጽሐፍ ቅዱስ እውቀት የላትም፣ ታስታውቃለች። ከንግግሯ ያስታውቃል ከንግግሯ ማለት ነው። አረ እች ልጅን እች ልጅን በእንደዚ አይነት ሲቹዌሽን አለም ብታናግራት፣ አለም በእንደዚ ሲቹዌሽን አታናግራትም። ገባ? በእንደዚ ሁኔታ ብታናግራት አለም ኖ፣ አይደለም አይደለም ጀለስ፣ ዓላማው ሌላ ስለሆነ ማለት ነው። ሌላ ስለሆነ የሚያናገርበት ሞቲቭ ሌላ ስለሆነ። ለማንኛውም ለማንኛውም ሰምቼ ልሃለሁ። ባለፈው የጀመርከውን አስቆም ይባሃለሁ። አስቆምኩ። ባለ ተክል ሃይማኖት ምንድን ያለው ያኔ ጋይስ? ቀብር ቦታ ምናምን የለም ገንዘብ እናዋጣ ያለ ጊዜ ታስታውሳላችሁ ቀብር ቦታ የለም፣ የሚቀበሩበት ቦታ የለም ምናምን ያሉ ጊዜ የሚቀበሩበት ቦታ የለም። እዛ ቦታ የቀብር ቦታ እንግዛ። ሊበላ ሊበላ ብር ልበላ ብር ልበላ። አርባ ሚሊዮን አልበቃ ብሎ ልበላ። የቀብር ቦታ የላቸውም፣ ያሳዝኑኛ ልቤን የተነካው ተነካ ልብ ብር ልበላ፣ ከዳያስፖራ ብር ልበላ፣ ብር ልበላ አበላም። ደምረው እዚ ጥቅጣቅ ላይ ያለ መቼም አበላም ነው ምል መቼም መቼም መቼም መቼም ነው። አጃጅላቸው እነዚህ ወይኔ እናቴ! በዚህ ነገር ነው የተተበተበችው እናቴ የሚሉትን የሚሉትን ሳይተበተቡ እኮ እናታቸው እውነት እኮ ነው የምላችሁ፣ እዚህ ያላቸው ዲያስፖራዎች የእውነትን እኮ ነው ተተብትበው። አይደለም የለም፣ ኦርቶዶክስ ንጹህ የሆነው እግዚአብሔር የሚመለክበት ቦታ ነው። ንጹህ የሆነው እግዚአብሔር ማንም አልተተበተበም። ስለ ማንም ማንም አጋንንት እንደሆነ ጴንጤ ጋርም አጋንንት እየወጣ ነው፣ ብራዘር፣ አጋንንት አለ አንተ ጋር እንድያለ እንድያለ አለ አንተ ጋርም አጋንንት ትብጣብ፣ እንደሆነ አለ የቡዳ መንፈስ ትብጣብ ወሰንጋላ እያልቅ አንተም ታስወጣለህ አጋንንት ሰይጣን አለ እናንተ ጋር እንዳትጃጃሉ። ይኸው ገድላትና ድርሳናትን እያነሳ የሚያነባው አብደላ የጻፈውን ነው። ገባችሁ? እንትና ማተሚያ ቤት የተጻፈውን ነው እንዳይመስልህ። ተንሳኤ ዘጉባኤ ይላል ሲያጃጅል። ተንሳኤ ዘጉባኤ ማተማ ቤት ይላል። አውቆ እኮ ነው፣ አውቆ ነው። ገባቸ ተንሳኤ ዘጉባኤ ማተማ ቤት የታተመ ነው። የኦርቶዶክስ ትክክለኛ ነው ብራዘር ው አባቶች ተነሱ እኮ በቃ ገድላት ላይ ቆያሉ ነገር ተናገሩ ገድላት ላይ ለማንኛውም፣ መመክራችሁ ምክር አንድና አንድ ነው። እዚህ ያላችሁ ጴንጦች ስሙኝ፣ እግዚአብሔር ምስክሬ፣ እኔ አንድ ጴንጤ እንዲሰደብ አልፈልግም። አንድ ጴንጤ፣ አንድ የፕሮቴስታንት ቤተ እምነት ማንም እንዲሰደብ አልፈልግም። ግን እኔ የገባኝን እንዲገባችሁ ፈልጋለሁ። እውነት ነው ምላችሁ፣ እውነት ነው ምልሽ፣ መከፋፈል ወደ ሌለባት የስጋ ስራ ወደማይገለጥባት እውነት። የስጋ ስራ የተገለጠ ነው። ገላትያ አምስት አስራ ሰባት ላይ ምን ይላል? አንደኛው አድመኝነት ይላል፣ መለያየት ይላል። አድመኝነትና መለያየት በሙሎንጌልና በመሰረተ ክርስቶስ አለ። መሰረተ ክርስቶስና ሙሎንጌል አይቀባበሉም። መካነ ኢየሱስ አይቀባበሉም። ተበጣጥሰዋል። ቃሌዎት አትቀበል መካነ ኢየሱስን በአፋቸው ነው አንድንን የሚሉ ተለያይቷል። ኦርቶዶክስ ላይ ግን ማለት ነው የገብርኤል የሚካኤል የማርያም የትኛውም ደብር ማለት ነው የትኛውም አምልኮ ቦታ አንድ ነው። ሲኖዶሱ አንድ ነው። አንድ ነው በሉ። ዘመንዬ ተባርጌ ነው ወንድም ወዳለው ሲኖዶሱ አንድ ነው በሉ። አንድ ነው ሲኖዶሱ ጳጳሱ አንድ ነው ወንድሜ፣ አንድ ነው ጳጳሱ ብራዘር አንድ ነው። ናውጣ ከዛ ውስጥ እኔ እግዚአብሔር ተፋኝ፣ በመግለጫ አባረሩኝ። አባረሩኝ። ጴንጤ አይሸከምህም። ኃጢአተኛ ከሆንክ አይሸከምህም። አይሸከምህም፣ ይጠላሃል ጴንጤ። ኦርቶዶክስ ግን እጇን ዘርግታ፣ አየህ? እጇን ዘርግታ አይዞ ልጄ ይላል። አባቱ፣ መንፈሳዊ አባት፣ የንስሐ አባት አይዞ ልጄ ይላል። እጃቸውን ጭንቅላት ላይ ይጭናሉ። አይዞ፣ አይዞ ልጄ፣ አይዞ ይመክሯል ከእግዚአብሔር ቃል ጋር እያደረጉ እያዋዙ ይመክሯል። አባቴ የኔ አባት እንዲህ እንዲህ ሆንኩኝ እኮ እንዲህ እንዲህ ሆንኩኝ እኮ ብለህ ስትላቸው አይሱ ልጄ፣ ጌታችንና መድኃኒታችን ኢየሱስ ክርስቶስ ራሱ በነበረበት ዘመን ብዙ ፈተና ያለፈበት ዘመን ነው። አሁን ግን ልጄ፣ እሱ ያንን ሁሉ ፈተና አርፎባት ስለአንተ ያን ፈተና ተወጥተዋል። ስለዚህ አንተ በእሱ የተነሳ አሸናፊ አሸናፊ ነው። ልጅ አይዞ ይሉና ጸላይ ያርጓል ይባረኳል። አይዞ ል ይሉና ክሰት የማይሰራ ኃጢአት እግዚአብሔር ይፍታ ይሉሃላ ወንድሜ። አባያት አቤት፣ አቤት፣ አቤት! እዚህ ውስጥ ጎዱ ስምጥ ያልኩት ብራዘር ራቁት ቪዲዮ አሳያለው እያለ ቀለሜ የሚያስፈራራ አቤት፣ አቤት፣ አቤት! የራቁት ቪዲዮ አለኝ የአገልጋይ ደምረው የራቁት ቪዲዮ አለኝ ብራዘር፣ ልብስ አልብሰው ራቁት ቪዲዮ አይተዋል። ልብስ አልብሰው ፓንት እግዛለት። ለያስቀው ቪዲዮ ፓንት ግዛለት ብራዘር፣ ፓንት ሱሪ ምናምን ግዛለት። ለማስፈራራት እንዳሞቅር ሁለተኛ ማለት ነው። ሁለተኛ እኔን ለማስፈራራት እንዳሞቅር ራቁት ቪዲዮ ይዛል። ፓንት ግዛለት፣ አልብሰው፣ ፓንት ፓንት አልብሰው የራቁት ቪዲዮ አለን ብሎና ሊያስፈራራ ይሞክራ። ደመቆን ዳጊ ምናምን መረጃዋ መረጃዋ አናት ላይ ወጣ። በእግዚአብሔር ገባ ገባ በል፣ እስቲ ምን ትላላችሁ? ስለ ራቁት ቪዲዮ ስለ ራቁት ቪዲዮ ማርገን፣ ሂጂና ንገሪው፣ ለቀለሜ ሂጂና ንገሪው የራቁት ቪዲዮውን። ፓንት ግዛበት፣ ፓንት ግዛለት፣ ፓንት ሱሪ ካርሲ ጫማ አድርግና እንደው እንዴ ሙሉ ሰው አድርገው ቤው፣ ሙሉ ሰው አድርገው ቤው። ከንደራቁት እንዳያስወጣኝ በእናትሽ፣ በእናትሽ፣ በእናትሽ ከንደራቁት እንዳያስወጣኝ ንገሩት። ሂዱና ንገሩት፣ ሂዱና እንዴ ንገሩት፣ ራቁት ቪዲዮ አለኝ ይላል። በጌታ በኢየሱስ ስም፣ በኢየሱስ ስም አረ፣ በጌታ በኢየሱስ ስም አረ፣ ጴንጤዎች ንቁ! በቃ ከዚህ የበለጠ መዳን የለም በእውነት እስ አንድ ፔንት የትግባ ስ ነብ እስቲ አስገባቸው። እሺ ጠና አስጥልኝ። ደሜ ሰላም ነው ሰላም ነው ደሜ፣ እንዴት ነህ አለው አለው ሰላም ናቸው። አ እንነ በራቁት ቪዲዮ ታብናላችሁ ወንድሞች። የወንድሙን ራቁት የገለጠው ማን ነበረ? መጽሐፍ ቅዱስ ላይ እንደሱ እኮ ነው ያደረገ ያለው የኖህ ልጅ ነው። የኖህ ልጅ ማን ነው የኖህ ልጅ? ከእንደዚያ አይነት ውጡ፣ ጌታ በሚያውቀው ከእንደዚህ አይነት ግለሰቦች ውጡ። እውነት የራቁት ቪዲዮ አለኝ ይላል ጋይስ። በጌታ በኢየሱስ ውርደት እኮ ነው። በእውነት ውርደት ነው የራሱ ሰው ለማዳን ሳይሆን ለግል ጌታ በሚያውቀው ንጉ ይደብራል የደምረው የራሱ ይደዋል እኝላል በኢየሱስ ስም። ይሄ ነው የወንጌል አገልጋይ ጋ የምና የምጥሉት ኤርሚዬ ኤርሚዬ የምጡት ይህንን ነው እኔ ብያቸዋለሁ። ኤርሚያስ ገድላትን የሚያነበው ለገንዘብ ነው፣ ገንዘብ ሜክ ለማድረግ ነው። በቃ ገንዘብ ኢንቨስትር የሚደረግለት ነው። ይምጣ። እኔ እንኳን ገድላትን አድርሳናትን አንብቤ አንድርስታንድ እንዳደረግኩ ባለፈው አይታችኋል። አንዴ የክርስቶስ ታምራ ገድል ታምር፣ የግንቦት ታምር፣ የግንቦት ታምር። ያ ማን ነው ጠፋ። አሁንማ ያ በቃ ጠፋ። አራኩት ማን ነው ስሙ? እንኳን ጋይስ ማን ነው ስሙ? ማንም በክርስቶስ ታምራ ገድል ላይ ከእኔ ጋር ያወራሁ እንደ እግዚአብሔር ቃል ሳመጣበት ጠፋ፣ ድራሹ ጠፋ። አሁን ከዚህ ሰውዬ ጋር ብረት ታደርጋላችሁ እንደ ጴንቴዎች እስቲ በቺን ቪዲዮ ቆርጣችሁ ላኩልኝ። እስካሁን ድረስ ሲሰድበኝ ዝም ብየዋለሁኝ። አ ቦርናጌን ያ ቦርናጌን እስካሁን ድረስ ሲሰድበኝ ዝም ብየዋለሁኝ። እኔ አልሰደብኩትም ኤርሚያስ ነው ሲያሳስተኝ የነበረው ብሎ ሲል ነበር። የፈለገውን ይበል መብቱ ነው መብቱ ነው። እኔ እሱ በሄደበት መንገድ ልሂድ ብዬ ብል ብል ላይቭ ላይቭ ስርጭት ቀጥታ ስርጭት እየተላለፈ ሱሬውን አውልቆ ፓንቱን አውልቆ ሀፍረተ ስጋውን ቁጭ ብሎ በራሱ ቲክቶክ ላይ ያደረገውን ቪዲዮ እሱ አያውቅም፣ እጄ ላይ ግን አለ። መድኃኔ ዓለም ክርስቶስ ምስክሬ ነው። ይሄ ብልግና ነው። የወንድሙን ገበና የወንድሙን ራቁትነት እንዴት ነው ለመግለጥ ሚፎክረው ሚዝተው? እንዲህ አይነት ወንጌል አለ እንዴ? አላማው ሰው ማዳን ከሆነ ምንድን ነው ወንድቁን ራቁ ትገልጻለህ? ምናምን እያለ የሚዘጠው የሃይማኖት ፖለቲከኛ አውርደኝ። መጀመሪያ ቆንጆ ስግግዛበናት። እናንተ ኤርሚያስ ልብ ልብ ታደርጋላችሁ። አረ ሼም ነው፣ ጌታ ምስክሬ ሼም ነው። አረ ሂዱና ምከሩት፣ እግዚአብሔር ምስክሬ ምከሩት፣ ምከሩት። በእናታችሁ ኤርሚ ምናምን ብላችሁ የልብ ቅርስ ታደርጋላችሁ። ምነው አንቺ ቪዲዮ አለሽ እንደ ኤርሚ ጋር የራቁት ቪዲዮ አለሽ እንደ ፈርተሹ ነው የራቁት ቪዲዮ ተ ይዞብሻል? እህ የራቁት ቪዲዮ ይዞብሽ ነው ኤርሚ ምናምን። ሳራ ሳራ መቅደስ የሚባሉ ናቸው ኤርሚ ምናምን የሚሉት። የራቁት ቪዲዮ ይዞባችኋል። የራቁት ቪዲዮ ይዞባችኋል። ይኸው አንተም የራቁት ቪዲዮ ይዞብሃል ማለት ነው። ይስሐቅ ተመከ ተመልከቱ አያችሁ ሴቶች ናቸው። በኢየሱስ ስም ኧረ ምከሩት። ጌታ ምስክሬ የምከሩት ምከሩት። እውነቴን ነው ምላችሁ፣ ምከሩት። በእውነት የወንድ ልጅን አፍረተ ስጋ አወጣለሁ ይላል እኔን ለማሸማቀቅ

ወንድሜ ነጠላይ ደረብ ደረብ አድርጌ አባት ወንድሜ የራቁት ቪዲዮ የራቁት ቪዲዮ ፊልም ስራበት። ፊልም ነው እኮ የምልህ ሌላ ሌላ እንደፈለግኩ ሆኝ ይነሳልና እሰጥሃለሁ። እሱን ጨምረ ፊልም ስራበት፣ ያዋጣል። ዩቱብ ላይ ልቀቀው። ብዙ ወንድ ታገኛለ፣ ቪው ታገኛለ። ያው አንተ ሜክ የምታደርገው ገንዘብ ስለሆነ አላማ ነብሳትን ማዳን አይደለም። አላማ ገንዘብ ነው። ገባ አንተ ነብሳት ኬር ምንም ኬር የለም። ለነብሳት ለነብሳት መዳን ኬር የለም። እኛ ኦርቶዶክሳውያን ግን የጠፉ ልጆችን ፈልገን እናመጣቸዋለን እንጂ ውርደታቸውን አደባባይ ላይ አንገልጥም። አንገልጥም ስደ ስነግረ አንገልጥም። አደባባይ ላይ ውርደታቸውን አንገልጥም። ገባ አንገልጥም ምነግር ማለት የደምረው የራቁት ቪዲዮ ሱሪውን አውልቆ ጣጳንቱን አውልቆ ካልሲስ ካልሲ አላደረኩም ነበር እንደዛ ካልሲ አልነበረም እ ካልሲ አለሼም ነው። እሺ ወንድማችን ጤና ይስጥልኝ፣ ጤና ይስጥልኝ። እንደዚህ እንደዚህ ቶሎ ቶሎ እንትን በሉ፣ ቶሎ ቶሎ።